ቅዱስ ግምልሁን ብለህ ነው ያዙ ይልቀቁኝ የምትለው? አንዳንድ ሰዎች እኮ ሲከበሩ እየተፈሩ ይመስላቸውና የአባወራን ቦታ ካልወሰድን ይላሉ። ሀይምዬ እኮ ወዳህና ፍቅራ ሳይሆን ይሉታ ስለ ያዛትና ሞራል ስለ ሞራል ስለተጨነቀች ብቻ ነው። ቤተሰቦቼ ላይክና ሼር እያደረጋችሁ ቪዲዮ ሙሉን ለመስማት ሞክሩ። ዛሬ እንግዲህ ሀይሚና ብሩኬ በአንድ ላይ መጥተውልናል። ቅዱስም ደግሞ ያባወራን ቦታ ካልሸፈኑ ካልወሰዱ ብሎ ያዙ ልቀቁ ሲል ነበር። እኔ በጣም ነው የገረመኝ። እስከ ዛሬ ቢያንስ እንኳን በሰው ህይወት ውስጥ መግባቱ እንዳለ ሆኖ ቢያንስ ክፉ ነገር ክፉ ቃል አልተናገረም እያልኩኝ እሱን ምንም ነገር ከመናገር ተቆጥቤ ነበር። ዛሬ ግን ጨጓረን የላጤ ቤተሰብ ወደ ሱ እመጣበታለሁ። በመጀመሪያ ደረጃ ስለ ሀይሚና ብሩኬ ብዙዎቻችሁ ትናንት ትናንትና እንግዲህ ያው ብዙዎቻችሁ አልቅሳችኋል አውቃለሁ ዛሬ ደግሞ ነገሩ ተስተካክሎ ይመጣል ብላችሁ ስጠብቁ እንደሆነ ምንም ጥርጥር የለም ልክ እንደኔ ማለት ነው እዚህ ጋር ግን ነገሩ ለምን አልተፈታም ብላችሁ ቤተሰብ እንዳይከፋችሁ ምክንያቱን እነግራችኋለሁ በመጀመሪያ ወደ ቅዱሴ እልምጣላችሁ ቅዱስ እንግዲህ ዛሬ ሀይሚዬን እንዴት ያለኔ ፍቃድ ብሩኬን ታገኘዋለሽ እኔን ማስፈቀድ ነበረብሽ ከእሱ ጋር የምታዋሪው ነገር ካለ ራሱ በስልክ መጨረስ አለብሽ እንጂ በአካል በጭራሽ መገናኛል ማግኘት የለብሽም አላለም? ድፍረትን ሳላደንቀው አላልፍም። በመጀመሪያ ደረጃ ሲቀጥል፣ ማለት ነው ቅዱስ ዛሬ ይሄን በመናገርህ ምንም እንኳን ብታናድደኝ፣ ደስ ያለኝም ፓርት ልንገራችሁ ለሀይሚ፣ ሀይሚ በመጀመሪያ ይሉኝታ ይይዛታል። ከዚህ በፊት ራሱ በይሉኝታ ብዙ ነገሮችን እንዳደረገች እናውቃለን፣ አደለ? ዛሬም ደግሞ ለቅዱሴ ተስፋ ሰጥቸው አለሁኝ እና ሌላ ሰዎች ተስፋ ስለሰጠናቸው እነሱም ህይወታቸው እንዳይበላሽ እያለች ነበር። እና ይሄ ማለት ደግሞ እነሱ ተስፋ አድርገውብናል፣ ፈልጋው ሳይሆን ለእሱ ለሞራሉ ስለተጨነቀች ና እሱን እንዳይከፋው ስለፈለገች እንጂ አፍቅራህ አደለም። ዛሬ የተናገራቸው ነገሮች ግን ልቧ እንዲጠነክር ይሉታ እንዳይዛት ከህይወቷ ጥርግርግ አርጋ እንድታስወጣው ትልቅ የመንገድ ነው የከፈትላ። ገባህ?

ለአንተ እንዳትጨነቅ ነው ያደረካት። ይሄንን ወድጀዋለሁ። አንዳንድ ጊዜ ሰዎች በመጥፎ ሲመጡ ልንናደር ብቻ አይገባም ማለት መልካም ነገር ይዘው ይመጣል። ያለ መጥፎ አስበው የመጡ ሰዎች ለመልካም ይቀየራል። ገባችሁ አደለ? ሀይሚ ይሉኝታ ይዟት እንጂ ቅዱስን ፈልገው አደለም በመጀመሪያ ደረጃ ማለት ነው። ሲቀጥል ሀይሚና ብሩኬ ለምን ዛሬ ነገሩን አልቋጩም? ምንድነው ነገሩን አልፈቱም? ብሩኬ ለምን ይቅርታ አልጠየቃትም ልትሉ ትችላለ ይችላሉ። ብሩኬ ሀይሚን ማስደሰት ወይንም ሀይሚን ወደ ራሱ ማምጣት አቅቶት አይደለም፣ ግን ነገሮች ከስር ከመሰረታቸው እንዴት ነው፣ ክሊን መሆን አለባቸው መጽዳት አለባቸው። ለዛ ነው። ለዛም ደግሞ አንደኛ ደረጃ ሀይሚዬ በራሷ እንድትወስን ፍቃድ ነው የሰጣት እንጂ ብሩኬ አሳልፎ ለቅዱስ አልሰጣትም። ይሄን ነገር ማወቅ አለባችሁ። እሱም ደግሞ ምንድን ነው ካላችሁ ሀይሚ ወስና ነው ቅዱስን ከህይወቷ ማስወጣት ያለባትኝ። ምክንያቱም ብሩኬ ውጣ ብሎ ያስወጣው ነገ ሀይሚ ትጸጸታለች። በእኔ ምክንያት ይሄ ልጅ አንድ ነገር ሆነ፣ በእኔ ምክንያት ይሄ ልጅ ከፋው ብላ እንዳትጸጸት ጸጸት ውስጥ እንዳትገባ በራሷ ጊዜ ቅዱስን ከህይወቷ እንድታስወጣው ነው እያደረገ ያለው እንጂ ብሩቄ ሀይሚን ማምጣት ይችላል መያዝ ይችላል። ገባችሁ አይደለም? ዛሬ ራሱ አይታችሁ ከሆነ ቅዱስ መጥቶ እንዴት ታገኘዋለሽ? የመጨረሻ ነው ምናምን ብለሽ ነበር። ትናንትም ያለን ፍቃድ አገኘሽው ምናምን ሲላትኝ በቃ ሌላ ጊዜ አላገኘውም ስትል ሀይሚ ብሩኬ ምን አላት? እርግጠኛ ነሽ ብሎ ጠየቃትኝ። ግን ሀይሚ መልስ የላትም። ይሄ ምንድን ነው ሀይሚ በቃ ቅዱስን እንዴት ከሕይወቴ ውጣ ማለት እንዳለባት ግራ ስለገባት ብሩኬም እያገዛት ነው። ሀይሚ በጭራሽ ብሩኬን አጠላውም። ልጠላውማችንም ከሱ ልትለይም አትችልም። እዚ ጋር ምንድነው አንድ ክሊን ያልሆነላን ነገር ምንድነው? ከሊንዱ ጋር ያለውን ነገር ነው ብሩኬ። ብሩኬም ደግሞ ስለሷ ተናግሯል። እኔ እዚ ጋር ብቻ ማለት ብቻ መጥቼ ብነግርሽ ብዙ ነገሮች ላትረጅ ትችያለሽ። ሊንዱን አምጥቼ ፊት ለፊት አስቀምጬ የተፈጠረው ሙሉ ለሙሉ እነግርሻ አለው ብሏታ እኔም ደግሞ ይሄንን እደግፈዋለሁ። ለምን እንደምደግፈው ታውቃላችሁ? ሀይሚ ሙሉ ለሙሉ ጭንቅላቷ ጽድት ያለ እንዲሆን ስለምፈልግ ጥርጣሬ ወይንም ደግሞ ያልሆነ ነገር ልክ እንዳለችው የኋላው ከሌለ የለም የፊቱ እንዳለችው ከኋላ ያለ ነገር ወይንም አረሞች መነቀል አለባቸው፣ መጽዳት አለበት እስከ መጨረሻ ማለት ነው። አንድ እህል ለምልሞ እንዲያድግ መጀመሪያ አረሙ መጽዳት አለበት ለዛም ነው ሊንዱን አምጥቼ ሁሉንም ነገር አስረዳሻለሁ ያላት እኔ ይሄን የምነግራችሁ ቤተሰብ እንዳይከፋችሁ ነው። ማለት ዛሬ ለምን ብሩኬ እንደዛ አላደረገም ለሃይሚ ለምን እንደዛ አልሆነም ብላችሁ እንዳትከፉ ነው እውነታውን ማስረዳችሁ የምነግራችሁ ገባችሁ አደለም? ሃይሚም በራሷ ወስና ቅዱስን ከህይወቷ ማስወጣት አለባት። ብሩኬም ደግሞ ከዛ በኋላ ስራው ምንድን ነው የሚሆነው? እስከ ዛሬ ሀይሚ ጥያቄ የፈጠረባት እያንዳንዱ ነገር ማስረዳትና ይቅርታ መጠየቅ ነው። ሁሉም ነገር መጽዳት አለበት። ማለት ደበስበስ ተደርጎ ከታለፈ ነገም ደበስበስ አርጋችሁት ያለፋችሁት ነገር ለምልሞ ቆጥቁጦ ሌላ ነገር ስለሚያመጣ ከስር ከመሰረቱ መግደል አለብኝ፣ መሞት አለበት ብሏል ብሩኬ። እውነቱን ነው፣ እውነቱን ነው። እኔ ጋር ዋለሁ ይሄን ነገር ና በመቀጠል በጣም ነው ያስገረመኝ የቅዱስ ድፍረቱ ማለት ነው። ከብሩኬ ጋር እንዳትገናኝ አረባክ እንዴ አንተ ቆይ። በኋላ የመጣ አይነ ወጣ ይባላል። በነገራችን ላይ ግን ደግሞ ብሩኬ እኮ በሀይሚ ህይወት ላይ አላፊነት አለበት። እንደው ሜቢ እንኳን ተጣሉ ቢባል እንኳን ማለት ነው ከአባቷ አደራ የተቀበለ ሰው እኮ ነው አባቷ አምኖ ለብሩኬ አደራ ልጅን አስባችኋል። ሰውን እንኳን አይደለም ሰውን ትንሽ የገንዘብ እንኳን ለሰው አደራ ስንሰጥ እንዴት ነው የምናስበው? እንዴት ተማምነንበት ያን ሰው አደራ የምንሰጠው? እንኳን ሰውን ያክል እና አባት አደራ ብሎ ልጁን ለብሩኬ ሰጠው። ዝም ብሎ ሳይሆን ስለሚተማመንበት ነው። ትናንትናም እንግዲህ ያው ብሩኬ ቤቷ ሄጅ ብዙ ነገር አውርቻለሁ ብሏል። ሀይሚ ሙሉ ለሙሉ ከብሩኬ ጋር መሆን ትፈልጋለች፣ ተመልሳለች። የያዛት ነገር ደግሞ ቅዱስ ወይንም ኪዱ ነው። እሱ ደግሞ እንዴት ያዛካላችሁ እንደነገርኳችሁ ይሉኝታ ስለያዘ ብቻ ነው እሱ እንዳይከፋ ወይንም ደግሞ እሱ የሆነ ነገር እንዳይሆን በሚል ነው እንጂ አሁን አብረው ያለችው ፈልገው አይደለም። አንደኛ ወደዚህ ህይወት ስትቀላቀል ደሞ ማለት ነው ብሩኬ ሊንዱን ሲያመጣ የምርም ሀይሚን ትቶ ወደ ሊንዱ የሄደ ነበር የመሰላትኝ። ገባችሁ አይደል? እሱ ግን ያመጣት ከሃይሚ ጋር እንድታስታርቀው። ማለት እሷን ሲያመጣ ሀይሚ እንድትናደድ ና እንድትመለስ በልህ የተጀመረ ነገር ስለሆነ ነው እንጂ ፈልጎት አልነበረም። ሀይሜ ደግሞ ያን ነገር ስላልተረዳችሁ ነው ከኪዱ ጋር ይሄን ነገር የጀመረችው ለማንም በአጭር ጊዜ ስለሆነ የተጀመረው አይታችኋል። ብሩኬ ሀይሚ ና አጠገብ የቆሚ ወንድ ከሆን ውሰዳት ሀይሚ ሲል ሀይሚ ከአንዳንድ የብሩኬን ፍቃድ እየጠየቀች ነበር። ልክ እንዳባት ማለት ነው። ብሩኬ ልሂድ በቃ እንድትጣሉ አልፈልግም፣ ከኪዱ ጋር እንደዚህ እንድትሆኑ አልፈልግም፣ ፍቀድልኝ ልሂድ እያለችው ብሩኬ ሂጂ በቃ እስከሚላት ድረስ ከብሩኬ ጎን ነበረ የቆመችው። ገባችሁ ይሄ ማለት ምንድን ነው? በቃ ብሩኬ አሁን ጥላ ከለላ ጋሻ እንድትሆን ትፈልጋለች፣ ከጠገቧ እንድትሆን ትፈልጋለች። ምንም እንኳን በራሷ ሁሉን ነገር እንድትፈታ በራሷ በነገራችን ላይ በራሷ መፍታት ማለት ገባችሁ መጠንከር ነው። ለጊዜው ፈተና ሊሆንባችሁ ይችላል፣ ሊፈትናችሁ ይችላል። ግን ፈተናውን ደግሞ በራሳችሁ ተፈትናችሁ ስታልፉ እንዴት ደስ እንደሚል ስሜቱ ለቀጣይ ሕይወታችሁ ትጠነክራላችሁ። ትልቅ የደረጃ የመድረስ ስሜት አለ አይደል? ይገፋፋችኋል። እናም ብሩኬ ያን ነገር ነው ያደረገው። እኔ አልቃወመውም። የሆያ ሆየ ህይወት ሁሌም ሆያ ሆየ ይበዛበታል። እና በቃ ይሄ ነገር እንደዚህ ነው ብለህ ብሩኬ አለባብሰህ ማለፍ የለብህም። ሀይሚን በራሷ በግሏ ኪዱን ከቤቷ ማስወጣት ትችላለች፣ ከተቻለ በመልካም ነገር። እንዲሁም አለማፈሩ ነው እንጂ በዛ ህይወት መጥቶ ገብቶ ጭራሽ አባወራ ሆኜ እኔ ካላዘዝኩ ማለት በጣም ቢያበሳጨኝም፣ አንተ በራስ ጊዜ ከሀይሚና ከብሩኬ ህይወት በቃ ከታረቃችሁ ደስ ይለኛል፣ ደስ ብሎኛል፣ የሀይሚ ደስታ የኔም ደስተኛ አረገኛል ብለህ የምትወጣ ሁላ ነበር የመሰለኝ ከሰሞኑ ጸባይህ ማለት ነው። ኪዱ ግን ዛሬ አነጋገርህ ምናምን ሳይ በጣም ብናደድም ግን ለሀይሚ ምርጥ ነገር ምርጥ መንገድ ነው የከፈት። ክላገባህ ማለት ለአንተ እንደዛ ሽቁጥቁጥ እያለች እንዳይከፋህ በዩሉታ ታስራ፣ አንተ ግን እንደዛ ባከረዩ ስትል እንኳን አይደለም አንተ ብሩኬም ከኔ ቃል አትወጭም እኔ ሳልፈቅድልሽ አትንቀሳቀሽም ብሏት አያውቅም። አባቷም እንደዛው ተመሳሳይ እና፣ በዚህ ደግሞ የሀይሜ ልብ ይደነድናል፣ ይጠነክራል። ከህይወቷ አንተን እንድታስወጣ ይረዳታል እንጂ ምንም ወደኋላ የሚያስቀራት ነገር የለም። ቤተሰብ እንድትከፉ አልፈልግም። ነገሮች በአጭር ጊዜ ይፈታሉ፣ ብሩጌና ሀይሜ ወደ ራሳቸው ህይወት ይመለሳሉ እያለሁኝ፣ ላይክና ሸር ማድረጋችሁን እንዳረሱ፣ ኮሜንት አስቀምጡ የተሰማችሁን አስተያየት።